ጓደኞቼ ጥፍት ብዬ መጣሁኝ። እንዴት ናችሁ? ሰላም አሌይኩም ረህመቱላይ በረካቱ። እንዲሁም ሰላም፣ እንዴት ናችሁ ውድ ጓደኞቼ? ደህና ናቸው ያን ያለሁኝ አልሐምዱሊላህ። እኔ የምለው እናንተ ሀገር ልግባ ስትሉ በምን አይነት መልክ ነበረ የምትገቡት ማለት ነው? እስኪ ሀገር የገባችሁ ካላችሁት እዚህም ደግሞ ሀገር እገባለሁ ብላችሁ መልሳችሁ ያቋረጣችሁ እህቶች እስኪ ንገሩኝ። እኔ በጣም ነው ግራ ያገባኝ ማለት ነው። በጣም ግራ ገባኝ። ይኸው ሁለት ወር ሆኖኛል ሀገር እገባለሁ ማለት የጀመርኩት። ምንም ግራ አገባኝ። ምንም ከንስዬ ልገባ ነበር ሀሳቤ። አይገርማችሁም ግን ፈራውኝ። ውስጤ ፈራ ያጀማ ወይኔ ውስጥጤ ፈራ ሀቂቃ እኔ ሰው ሀገር ከመጣሁ ዘጠኝ አመቴ፣ ዘጠኝ አመት ሆነኝ። እንደውም ያልፈኛል ከምናምን ውራት ግን ሀገር እገባለሁ ሲባል የሆነ ፍርሃት ፍርሃት። የሆነ ዩትዮፕ ደግሞ ዝንብዬ ላይፍ ገብቼ ሳይ አንዷ ሮዛ ዩቱበር አንድ ብር ብላ ያሳየችኝ ዳቦ እኮ ወይኔ እንጃ እዚህ የለመድ ነው። እንዴት ነው የምንኖረው? እስኪ ኮርስ ካላችሁ እንግዲህ አጋሩኝ። ወላሂ ነው የምላችሁ፣ በጣም ነው የፈራውት ወላሂ። አይ ዶን ነው ምን እንደምል አላቅም። እስኪ እስኪ ንገሩኝ፣ እንትን ካላችሁ፣ ምንድነው ኮርስ ካላችሁ ንገሩኝ፣ ወላሂ ለአላህ ብላችሁ። እስኪ እንዴት በምን አይነት መልክና እንዴት እንደምታስቡ ማለት ነው። ካንስል አድርጌ ልግባ፣ አልመለስም ብዬ ወይስ ኦንላይን ትቼ ልግባ ቪዛዬን። እኔ ቪዛ አለኝ ኦሬዲ። ሀሳቤ ካንስዬ እገባለው ነበረ፣ ግን ፍርሃቴ፣ ውስጤ ፍርሃት አለ። በቃ ውስጤ ፍርሃት አለ። ወድቂውን ብዬ ነው፣ ምክንያቱም እኔ በጣም ወድቄ የተነሳው ሰው ነኝ። በጣም ወድቄ ከመላችሁ በላይ እንሻላህ፣ ትምህርትም ይሆናችኋል። አንድ ቀን ማውራቴ አይቀርም ሀገሬ ላይ ቁጭ ብዬ ከልጆቼ ጋርም ቁጭ ብዬ ማውራቴ አይቀርም። አንድ ቀን ብዙ ትምህርት ይሰጣል ብዬ ስለማስብ ማለት ነውና ወድቄ የተነሳው ሰው ነኝ እና አልሐምዱሊላህ ረቢል አለሚን አልሐምዱሊላህ። መንገድ ጀምር ያለው የማስብ ቦታ ባል ማስበው ቦታ የምመኘው ቦታ ባልደርስ እንኳን መንገድ ላይ ነኝ አልሐምዱሊላህ ወላሂ አምድ ይገባ እና ፈተና ማየት ጥሩ ነው እና አሁን እኔ ግራ የገባኝ ነገር ቪዛይን ከንስዬ ልግባ ከንስዬ መግባትም ቻንስ አለኝ። ኦንላይን ትቼ ለመግባትም ቻንስ አለኝ። እኔ እችላለሁ። እስኪ አንዳንድ ምከሩኝ። የገቡ ልጆች ልክ አምስት ወራቸው ከሆነ አራት ወራቸው ከሆነ ዱባይ ጀመረች ይባላል። ዱባይ ጀመረች፣ ሳውዲ ጀመረች፣ ኩዊት ጀመረች ይባላል። እኔ ራሴ የማሳምነው ሄጄ መኖር አያቅተኝም፣ ንግድ አውቃለሁኝ፣ ነጋዴም ነበርኩኝ። ስለዚህ የዚህ ሀገር፣ ቢያንስ ሙሉ ሩዝ ባልበላ ግማሽ ሩዝ ከልጅ ጋር በላለሁኝ። እንደዛ አይነት ነገር ነው ማስብ የነበረው የዚህ ሀገር ሁሉንም ሁሉንም ነገር ትቼ እንጀራ በመጥብጣ በላለሁ ብዬ እንደዛ ብዬ ነው ማስብ የነበረው። ግን አሁን ያኔ እሄዳለው ብዬ እቃዬን አሰናክሌ ወላሂ እቃዬን ረታጠብኩኝ አልቀረኝም፣ ምንም ነገር አልቀረኝም ስጀመር እና በቃ አልቻልኩም ወላሂ በቃ ሁሉም ነገር ይቅርና ሆዴ ቡጭ ቡጭ ቡጭ ቡጭ አለ። ሁሉ ነገር ይቅርና ቪዛይን ኦንላይን ላድርግ እና እገባለው አልኩኝ። የጀማዓት አልኸይር ምን ጉድ ነው? እኛ ሰው ሀገር ኖረናል እኮ እኔ ከማንም በላይ ሆኜ ነበረ የምኖረው። ተቀማጭ ብር አይኖረኝም ነበር እንጂ ወላይ ፋብዬ ነበረ የምኖረው። ቡና ነጋዴ ነበርኩኝ፣ ቆሎ ነጋዴ ነበርኩኝ። ወላይ ተረክቤ አስረክብ ነበረ፣ ተረክቤ አስረክብ ነበረ እና ጥሩ ኑሮ ነበረ የምኖረው። ግን እዚህ መጥቼ ድህነትን ፈራው በቃ ሀገር ሄጄ ገና መወድቅ መወድቅ መሰለኝና እስኪ ምክር እስኪ ምክራችሁ ፈልጋለሁ። የእህቶች ምክር በጣም ጀዛችሁን አላህ ይክፈላችሁ። ግን ስራችሁን ትታችሁ ጊዜያችሁን ሰጥታችሁ በውስጥም በኮመንትም ምጽፉት፣ ግን ሀይር ስራ በሀሰብን ቁጥር አለ ሀይር ነገር እንደሚያስብልን ታውቃላችሁ። አንዳንድ እህቶች ሀይራችሁ ይብዛ ነው ምለው። በቆማችሁበት በደረሳችሁበት ሁሉ ሀይር ይከተላችሁ ነው ምለው ወላሄ በቃ ተጨንቃችሁ እያገባኛል ብላችሁ ሰውን የምታጽናኑ እህቶች ኮመንት ላይ አላህ ያኔ ደካማ ጎናችሁን ሙሉ ያደርግላችሁ ነው ምለው፣ ወላሂ እና አሁንም ቢሆን እስኪ ምከሩኝ ለአላህ ብላችሁ፣ ወላሂ ለአላህ ለፈጣሪያችሁ ብላችሁ እንደዚህ እንደዚህ ነው እስኪ ብላችሁ ጊዜ ሰጥታችሁኝ ምከሩኝ። ለእኔ ያኔ ስታበሽሩኝ አላህ ደግሞ ያበሽራችኋል። ጀዛኩሙላሁ ኸይራ፣ እወዳችኋለሁ። ግራ ሲገባኝ አንድ ሰው ከአንድ ሰው ጭንቅላት የብዙ ሰው ጭንቅላት ይሻላል የሚለው ነገር ነው ያመጣሁት። የሚመጣ ነገርም አይደለም እርግጥ። ሰብስክራይብ ማድርጉኝ እስኪ በአላህ በተለይ እስኪ ሀምሳ እንኳን አስገቡኝ፣ ላይቭ መግባት እንድችል ማለት ነው። ሀገር ገብቼ ላይቭ መግባት እንደምችል አለቀል። ሀምሳ አስገቡኝ። እንሻላህ ትንሽ ከፍ ካልኩኝ ደግሞ ሌሎቻችሁን ዩቱብ ከፍቼ ለመስጠት ያብቃኝ። እኔ ዩቱብ አላህ ከፍ ያድርገኝ እንጂ ለብዙ እህቶች እመኛለሁኝ። ለራሴ ስለምመኘው ነው መሰለኝ። ብዙ እህቶች ዩቱበር እንዲሆኑ እፈልጋለሁ እና እንሻአላህ መጀመሪያ ለራሴ ከፍ ልበል ማለት ነው። እንሻአላህ ሀገሬ ከገባውኝ ብዙ መላ አለ መላ አለው። ለአላህ ሱብሐነሁ ወተዓላ አንድ ፌመስ ጋ ብትሄዱ የሚጨክን የለም። እና እንደዚህ አይነት ነገር አሰብኩኝ። እናንተ ደግሞ ላይቭ እንድገባ እስኪ ሀምሳ አስገቡኝ። ቪዲዮን ያያችሁ ሁላችሁ ሰብስክራይብ አድርጉኝ። ወላህ ምንም አይቀነስም እና እወዳችኋለሁ። ኑሩ ባላችሁበት ቦታ ሰላማችሁ ይብዛ። አላህ ሀገራችንን ሰላም ያደርግልን። እንሻአላህ ሀይር ነገር እንደምትመክሩኝ ተስፋ አለኝ። እወዳችኋለሁ። ጀዛኩሙላህ ኸይራ።